አሰላሙ አለይኩም ወራህመቱላህ ወበረካቱህ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዙት ትረፍ ይበልልኝ። እንግዲህ ዛሬ በአዲሱ ቪዲዮ መጥቻለሁ። ላይክና ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። አስተያየታችሁን ደግሞ ኮመንት ላይ አስቀምጡ። ማስተካከል አለብኝ አስተካክላለሁ ማለት ነው አበረታቱኝ ይላለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ውድ ቤተሰቦች ማለቴ እንግዲህ ሁላችንም እንነቃቀበታለን፣ እንማርበታለን ብዬ ነው ማለት ነው። እና ምንድን ነው ጓደኛ ጓደኛ ጓደኛ ማለት ነው። ጓደኛ ይጠቅመናል፣ ጓደኛ ይጎዳናል፣ ጓደኛ ያነሳናል፣ ጓደኛ ይጥላናል ማለት ነው። እንግዲህ እናንተ ጓደኛችሁ ምን አይነት ነው? እናንተ ስለ ጓደኛችሁ ምን አይነት ናችሁ ወደሚለው እናሄዳለን ማለት ነው። ነገር ግን ከዛ በፊት ጓደኛችሁን እንዴት ነው የምታዩት? ታምኑታላችሁ? አታምኑትም? ታምኚያታለሽ? አታምንያትም ማለት ነው። በነገራችሁ ላይ ማለት ነው ጓደኛ ሁሉም አንድ አይነት አይደለም። ጥሩ አለ ላላህ ብሎ ከልቡ የሚወድ ጓደኛለ ሴትም ወንድም ማለት ነው። እንደገና ደግሞ አስመስሎ ወድሻለሁ የኔ ጓደኛ ወይም ወድሃለሁ የኔ ጓደኛ እያሉ አስማሳይ ጓደኛ አለ አላህ ይጠብቅን ካስመሳዎቹ አላህ ያረቀ ማለት ነው እና መልላችሁ ነው ውድ ቤተሰቦች ማለት ነው ወንድሞችም እህቶችም የምንጠነቀቅበት ነገር ማለት ነው የኛ ጓደኞች መልካም ናቸው የኛ ጓደኞች ጥሩ ናቸው እያን በጣም ብዙ እህቶች ወንድሞች የምንታለላለን ማለት ነው እና ይህን ነገር ጥንቃቄ እናድርግ በተለይ አሁን ሰዓት ላይ ጓደኞቻችን ማን ጥሩ ማን መጥፎ የምንለይበት ጊዜ አይደለም ማለት ነው። ሁሉም ያስመሳይ ጊዜ ነው። አስመሳይ ታውቃላችሁ፣ አስመስሎ ነው ሁሉም የሚያድረው ማለት ነው። እወድሻለሁ፣ የኔ ጓደኛ፣ አንቺ እኮ ጥሩ ነሽ፣ አንቺ እኮ ጉበዝ ነሽ፣ ምናምን አስመስሎ መኖር አለ አይደል? ወንድሞችም ደግሞ እንደዚው አስመሳይ ሰዎች ስለበዛን በዚች ምድር ላይ አሁን ላይ መልካም ሰዎቹ ጥቂት ናቸው። መልካም ሰዎቹ ጥቂት ናቸው። መልካም ሰው ደግሞ እዚህ ዱኒያ ላይ አይበረክትም። ይታመማል ወይ ወደ አኬራ ይሄዳል። በቃ እንዲህ ነው። መጥፎ መጥፎ ግን እየበዛ ነው የሚሄደው፣ እየበዛ እያስመሰለ። በቃ እንግዲህ እንደምናየው ነው ሁላችንም ማለት ነው። አሁን ወዲህ መጣሁበት ወደ ጉዳይ ስገባ ማለት ነው። ወንድሞችም እህቶችም ጓደኛ አተማ ነው። እውነቴን ነው የምላችሁ፣ ጓደኛ ይጥላችኋል፣ ይሰብራችኋል፣ ያስወግዳችኋል። እንዴት ያስወግዳል ወይም እንዴት ይሰብራል ልትሉ ትችላላችሁ። አንድ ጓደኛችሁ እናንተ የምትበልጧት ከሆነ በመልክ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በስራ ሊሆን ይችላል፣ በስልጣን ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል ማለት ነው። እናንተ የምትበልጧት ከሆነ ወይም አንቺ እህት የምትበልጫት ከሆነ ወይም አንተ ወንድሜ የምትበልጠው ከሆነ እነሱ በዛች እንትን ይገቡና በገመድ ጠልፈው ለመጣል ነው የሚጥሉት ማለት ነው የሚሞክሩት። ምክንያቱም ለምን በለጠችኝ? ለምን በለጠኝ? እናንተ ጎበዝ ስትሆኑ ብዙ ሰው ይመጣል፣ ከጀርባችሁ ወዳጅ ይመጣል፣ ብዙ አድናቂዎች ይመጣሉ። ሀብታምም ስትሆኑ ደግሞ እንግዲህ ሀብታምን ታውቁታላችሁ። ሁሉን ነገር ማሽከርከር ይችላል፣ ሁሉን ነገር ማለት ነው። እንግዲህ እነዚያ ጓደኞች ደግሞ እንዴት፣ ለምን እሷ እንዴት ሀብታም ሆነች ይባላል። ወንድማችንም ደግሞ እንዲዛ ትባላለህ። አያችሁ፣ ጓደኛ ደግሞ እንደዚህ ሲኮን አይወድም። ለምን ለምን ይበልጠኛል እሱ ወይም ለምን ትበልጠኛለች እሷ ብሎ በጣም ራሱን እንትን ስለሚል እኛን ለመጣል ወይም ወንድሜን ወይም እህቴን ለመጣል ይጥራል ጓደኛ ማለት ነው። ስለዚህ ጥንቃቄ አድርጉ። የእኔ ጓደኛ ምን አይነት ናት፣ የእኔ ጓደኛ ምን አይነት ነው የሚያስበው ለእኔ ብለህ ወንድሜም እህቴ ማሰብ አለባችሁ ማለት ነው። የሳቀ ሁላ እውነት አይደለም፣ ጥርስ ባዲያ ነው። ጥርስ አስመስሎ ነው የሚኖረው። ካፍቱን አልቅሰን እንኳ ሰው ስናገኝ እንዳያውቁብን አስመስለን ስቀን እናልፋለን፣ ወይም ስቀን ሰላም እንላቸዋለን ማለት ነው። ስለዚህ ሁላችሁም ጥንቃቄ ማድረግ አለባችሁ ማለት ነው። ምንም የናንተ ጓደኛ አስመስሎ ይኖራል እያልኳችሁ አይደለም። ስለ ሳቃችሁ እውነት እንዳይመስላችሁ። አንተ እኮ እንደዚህ ነህ ወይም አንቺ እኮ እንደዚህ ነህ ስላላችሁ እውነት አይምሰላችሁ። ያ ጓደኛ ሲቀርባችሁ በትንሽ ነገር ማወቅ አለባችሁ ሴቷም ወንዷም ለምንድን ነው የቀረበኝ ምንድን አይቶ ነው ምንስፈልጎ ነው ለእኔ ወይስ ምንፈልጋ ነው ከኔ ምን አይታቤ ነው ጥርጣሬ ጥሩ ነው አንዳንድ ጊዜ ጥርጣሬ መጥፎ ጥርጣሬ መጥፎ ነው ግን መጠርጠር አለባችሁ መጠንቀቅ ማለት ነው መጠንቀቅ ለምንድን ነው የቀረበችኝ ምን አይታ ነው ከኔ ወይስ ምን ፈልጋ ነው ወደሚለው ጥናት መውሰድ ያለባችሁ ማለት ነው አንዳንድ ሰዎች በመልክ እራሱ በመልክ የምትበልጧቸው ከሆነ እሷ ኮ ቆንጆ ናት ማሻ አላህ ሚሉ ከሆነ በጣም የምትቀናቀን ህታለች። ምንም በማ ያገባገብታ የሰጠው ፈጣሪ ነው ሰው አይደለም። መልካችንንም ሁሉን ነገር የሚሰጠው ፈጣሪ ነው። ግን አንዳንድ መጥፎ ጓደኛዎች በዛ ምትቀናለች። እሷ እንዴት አርጌ ላበላሻት፣ እሷ እንዴት አርጌ ልከሽፈው፣ የእሷ መልክ እንዴት እኔ እንትን ሳይሉ እሷን እንትን ይላሉ። አያችሁ እንደዚህ አይነት መጥፎ ጓደኛ ስላለ መጠንቀቅ አለባችሁ። አላህ ይጠብቅን ከመጥፎ ጓደኛ። ወንድም ወይም ደግሞ ቆንጆ ከሆንክ ባለባበስህ፣ ስራ ቦታ፣ ትምህርት ቦታ፣ እተለያዩ ቦታ ሰዎች ማሻ አላህ ያኮ እንደዚህ ነው ያኮ እንደዚህ ነው የሚልክ ከሆነ የገዛ ጓደኛህ የሚወድህ ይወደኛል የምትለው እሱ ከማንበልጦ ነው እንደዚህ የሁሉ ሰው ይሄ ሁሉ ጓደኛ ወደሱ እንትን የሚለው ይህ ሁሉ አድናቂ አንተን አንተ ለጠልፎ ለመጣል ነው እንትን የሚለው ማለት ነው። ስለዚህ ሁላችንም ጥንቃቄ እናድርግ ማለት ነው። ሌላው ደግሞ በትዳር ውስጥ ትዳር ውስጥ ሆናችሁ ልትለያዩ ትችላላችሁ። ከተለያያችሁ በኋላ ገፍቶሽ ሊሆን ይችላል እህቴ፣ በተለይ ትዳር እህቶች ጠንቅቅ ማለት አለባችሁ ማለት ነው። ገፍቶሽ የሄደ ወንድ፣ አልፈልግም ብሎ የሄደ ወንድ፣ አንቺ አትረቢም ብሎ የሄደ ወንድ ሁለተኛ ህይወቶች እንዳትመልሹ ለምን በይ መጀመሪያ አንችን ረግጦሽ የሄደው አንችን እንደማይፈልግሽ፣ አንቺን እንደናቀሽ፣ ወይም አንች አትረቢም፣ አትለወጭም፣ አትቀየሪም፣ አታድጊም ብሎ ነው አይደል? ሌላይቱ ከአንቺ የበለጠች አገኘሁ ብሎ ይሄደው ማለት ነው። ግን የዛን ሰዓት ሲጥሎች ሲሄድ አንቺ ተሰብረሽ፣ ተሰባብረሽ፣ አልቅሰሽ፣ ደክመሽ ከሰው በታች እስከምትሆኒ ድረስ እንደዚ አረግጦሽ ሄዶ ርቅጫ ስላችሁ እንትን ብሏት አይደለም የሰው ልጅ ትዳሬ ብላ ይዛ ቤቷን አንዲት ሴት አልፈልግሽም ሲላት የሆነ ነገር ሲከሰት ትሰበራለች፣ ልቧ ይሰበራል፣ ትወድቃለች። ከዛ ቦታ ለመነሳ ብዙ ትደክማለች። እንደዛ ሆኖ ትቶሽ ሄዶ አንቺ ያን ሁሉ መከራ አሳልፈሽ ያን ሁሉ ድካም አሳልፈሽ ስትቀየሪ ስታጊ ከቆምሽበት ወይም ከወድቅሽበት ተነስተሽ እርምጃሽን ስትቀጤ ወደፊት አሰብሽ ቦታ እየደረሽ እየተቀየርሽ ታየሽ። ይቅርታ፣ እኔ አጥፍቻለሁ፣ አንቺ አላጠፋሽም፣ ይቅርታ እግሩሽ ስር ወርቆ ቢለምንሽ እሽ እንዳትይው። ምክንያቱም ከአንቺ የሆነ ነገር ፈልጎ ነው። መጠንቀቅ አለባችሁ እና ሴቶቹም ወንዶቹም፣ ጓደኛ ሲባል አተማኑ ማለት ነው። ብዙ እህቶቻችን እያየን ነው። ምግብ ላይ ያልሆነ ነገር ይጨምሩበታል። የተለያዩ ነገሮች ላይ እነዛን ሰው ለመጉዳት በጣም ብዙ እንትን ስለሚጥሩ ውድ ቤተሰቦች ይህን ነገር ጥንቃቄ አድርጉ። ይሄ ለሁላችንም ይጠቅመናል ብዬ ነው። እንግዲህ ከጠቀማችሁ ደግሞ ተጠቀሙበት ወይም ተማሩበት። አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። እንግዲህ ይህ ነገር ይጠቅማችኋል ብዬ ይዤ መጥቻለሁ ዛሬ። ለዛሬው ዘው ላይ ልጨርስ። ቀጣይ ደግሞ አዳዲስ ነገሮችን ይዤ መጣለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ሁላችሁም ስለምታበረታቱኝ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።